ሩታዬ ለካ እንደዚህ ድንጉጥ ናት እንደዚህ ተፈራ ሩታዬ እንደዚህማ መፍራት የለብሽም ራስሽን በምንም አይነት መልክ መከራከር ነበረብሽ እና ትላንትና በጣም ነው ፈታ ያልኩት አሰላሙ አሌኩም ወራህመቱላሂ ወበረካቱሁ እንደዚህ አይነት ቪዲዮ በቃ ሁሌ ማለት አሁን ረመዳን ነው ስራ የበዛብን መዳም ቅመሞች እና እንደዚህ አይነት ቪዲዮ ስናይ የሆነ እረፍት ታገኛላችሁ ከመጨናነቅ ከስራውም ከነሱም ስለምንወዳቸው የሆን ነገር እንትን ባሉ ቁጥር በጣም እንጨናነቃለን ማለት ነው እና በጣም ነው ፈታ ያደረገኝ ልጁ ደግሞ በጣም ነው የሚያዝናናው ማለት ነው። ነው በተለይ ይሁን እንደ ሴት የሚናገርበት ፓርት ምናምን በጣም ነው፣ እሷ ደግሞ ያትፈዛ ምናምን እና በጣም ነው። አብርሽ ራሱ በጣም እየፈራ ነበረ። ፊንት ባለፈው ፊንት በልታ ነበር እና አሁን ራሱ እንደዛ ትሆናለች ብሎ በጣም እየፈራ ነበር እና ሩታዬ በጣም ነው ያሳዘነችኝ። እና በጣም ፈሪ ናት ማለት ነው፣ በጣም ትፈራለች። እና ብቻ ትናንትና ፈታ ነው ያልነው የእኔ ናት እና ለማንኛውም ቤተሰብ እንደዚህ አይነት ቪዲዮ በጣም ነው ደስ የሚለው። ልጁን ሰብስክራይብ አድርጉት ማለት ነው።